እውነት እውነት የተሰኘው ይህ የእናንተ የልጆች ፕሮግራም ነው። ልጆችዬ፣ ደህና ደና ናችሁ? እንዴት ናችሁ? ዛሬ ደግሞ በሌላ የመጽሐፍ ቅዱስ ታሪክ መጥቻለሁ። አባታችን ነው ይላል። በጥንት ዘመን በተራራ ቦታ፣ ዝም ባለ ቦታ ውስጥ ኢየሱስ ከደቀ መዝሙርቱ ከጓደኞቹ ከልጆች ጋር ተቀምጦ ነበረ። ፀሐይዋ ሞቅ ትል ነበር። ንፋስ ቀስ ብሎ ዛፎቹን ያንቀሳቅስ ነበር። ወፎቹም በዛፉ ላይ ተቀምጠው በጣም አስደሳች መዝሙር እየዘመሩ ነበረ። ደቀ መዝሙርቱ ኢየሱስ ሁሉ ጊዜ ምን እንደሚያደርግ ያዩት ነበር። በጠዋት በሌሊት ብቻውን ወደ ዝምታ ቦታ ይሄድና በልቡ ይጸልይ ነበር። ከዛ አንድ ቀን አንዱ ደቀ መዝሙርት ወደ ኢየሱስ ቀርቦ እንዲህ አለው፣ ጌታ ሆይ እንዴት እንጸልይ እኛንም አስተምረን አለው። ኢየሱስም ሳቃልና በጣም ደስ አለው። ከአባቱ ከእግዚአብሔር ጋር ማውራት እንደፈለጉ ሲያቅ ተደሰተ። ሰብሰብ በሉ አላቸው። ስትጸልዩ ሰዎች እንዲያያችሁ አትጸልዩ፣ ብቻችሁን ከልባችሁ ጸልዩ አላቸው። ከዛም እጆቹን ከፍ አድርጎ ወደ ሰማይ ጸለየ፣ እንዲህም አለ፦ አባታችን ሆይ በሰማያት ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ ከሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን። እኛም ደግሞ የበደሉንን ይቅር እንድንል በደላችንን ይቅር በለን። ከክፉ አድነን እንጂ ወደ ፈተና ታግባን። መንግሥት ያንተናትና ኃይል፣ ክብር ለዘላለሙ አሚን። ሁሉም አሚን አሉ። ኢየሱስ ጸሎቱን ከጨረሰ በኋላ ወደ ደቀ መዝሙርቱ እያየ በዚህ መልኩ ስትጸልዩ እግዚአብሔር ያዳምጣቸዋል፣ ይሰማቸዋል። ምክንያቱም እግዚአብሔር እሱ ከፍ ያለ ነው፣ ደሞ እናንተን ይወዳቸዋል አለ። ደሞ ደቀ መዝሙርቱ ደስ አላቸው፣ እግዚአብሔር እንደሚሰማቸው አመኑ። ከዛ ቀን ጀምሮ ይህንን ጸሎት አልረሱም፣ እነሱም ለብዙ ሰው አስተማሩ፣ እኛም ተማርን። ልጆችዬ ሁልጊዜው ወደ እግዚአብሔር ጸልዩ። እግዚአብሔር አባታችሁ ነው። ጸሎታችሁን ሁሉ ይሰማችኋል። በደስታችሁ፣ በሐዘናችሁ፣ በከፋችሁ ጊዜ ሁሉ እግዚአብሔር ጋር አናግሮት። እሱ ከእናትም ከአባትም ከእህትም ከወንድምም ከጓደኛም ይበልጣል። እሺ ልጆችዬ፣ ወዳቸዋለሁ። ለዛሬ ይዤላችሁ የመጣሁት ይሄንን ነው ቻ እግዚአብሔር አባቴን እወደዋለሁ። እማማን፣ አባባን፣ እህቴን፣ ወንድሜን ባርካቸው። ልጅነቴን ንገስበት። አንተን ወዳለሁ። ሁሉ ጊዜ ከእኔ ጋር ሁን። ሜን በኢየሱስም አሜን።